ሁለት አይነት ምርጫ አለ። አንዱ አለቃውን መቀመጥ ነው። ይከንዱዛል። እኔ የኔ ስራ አይደለም፣ እዛ የሚሰራው ማንፋክቸር የሚደረገው የኔ ስራ አይደለም። የኛው ሰዎች አሉ፣ ይሰሩታል። የኔ ስራ መሆን ያለበት ትልቅ ሰዎች ጋር መገናኘት ላይ የሚመጣውን ነገር ዲሲዥን መስጠት ምናምን ነው። ይህ ወርቅ ነው። አንድ ትክክል የሆነ ይሄ ነው የምትለው ማኔጅመንት አርት ነው። አርት ነው እና አንዳንዱ ደግሞ ሁኔታውን አይቶ ኢንቫይሮመንቱን አይቶ፣ የእኔ የነበረው ከሁሉ ጋር መስራት ነው። ሊደር መሆን ነው። የኢንጂኒሪንግ እውቀት መጠቀም ነው። ኢኒሽት ማድረግ ነው። ስለዚህ የእኔ የማላቃቸው ምንም አይነት ኢምፕሩቭመንቶች አልነበሩ። ኢኒሽት እናደርጋለን፣ ኢንጌጅ እናደርጋለን፣ እንሰራለን ወቅ አረጋለሁ በየቦታው እሄዳለሁ። ዳዘማረ ወሪቲስ ኩድቢ ወርቅ ማይን ለገደምቢ ኩድቢ ደሴ ራሴን ነዳለሁ እሄዳለሁ። ና ስንጀምረው አንድ ነገር ከጀመርን በጀምሮ እስከ መጨረሻው ሰው ስታይል የነበረው ኢንቮልቭድ ዲቴል ማይንድድ የሆነ አለቃ መሆን ነው። ኦኬ ሁለተኛ ፕሮጀክት ከሆነ ምሰራው ነገር ስራ ካለ ሴንስ ኦፍ ክሎዥር ያስፈልገዋል። መዝጋት መቻል አለብ። ስለዚህ መጀመር ብቻ ሳይሆን መጨረስም አለብ። ስትጨርሰው በፈለግከው መክ ላይ አልቅ ይችላል፣ ግን ክሎዝ ማድረግ አለብ። ከፍቶ መተው ወይም ደግሞ ጀምሮ መተው የኔ ስታይል አልነበር። ስለዚህ ያ ሌላ የምጠቀምበት ነው። ሶስተኛ ጥናት ምናጠና ቢሆን ሞስት ኦፍ ጥናቶቻችን ሆም ግሮን ጥናቶች ናቸው። እኛው ጋር ያሉ ሰዎች የሚያጡት ናቸው። ጥናቱ ዝም ብሎ ሸልፍ ላይ ለማስቀመጥ ወይም ትልቅ የሆነ ነገር ሳይሆን የተወሰነ ነገር መለወጥ ከፈለግን ታጠናዋለህ፣ ሰዎችን ኢንቮልቭ ታደርጋለህ፣ አድሆክ ኮሚቴ ታቋቁማለህ፣ ያ ይመጣል። ዲሲዥን ወዲያው ትወስዳለህ። ፋስት ዲሲዥን ውስጥ መግባት አለብህ። እና ዲሳይድ የምታደርጋቸው ነገሮች ምናልባት አንዳንዶቹ ትክክል ላይሆኑ ይችላሉ ስለዚህ ኮሬክት አደርጋለሁ። ኮሬክት እያደረግ መሄድ አለብን እና የማኔጅመንት ስታይሌ እሱ ነበረ ብዬ አስባለሁ። ሌላው የማኔጅመንት ስታይልና ሞዴል የምከተለው የማኔጀርስ ሹድ ማኔጅ ኦፕሽንስ ብዬ አስባለሁ። ለአንድ ነገር ለማግኘት ሶሉሽኖቹን መፈለግና እነዛን ኦፕሽኖች አማርጠህ ስራ ላይ ለማድረስ መሞከር ነው እንጂ፣ ኤክስኪውዝስ ማኔጅ የሚያደረግ ማኔጀር አልወድም። ኦራይት፣ ከአንድ ኮርነር ከአዲስ አበባ ወደ አያት አካባቢ ሂድ ብልህ፣ ኦራይት፣ ብትፈልግ በእንጦጦ በኩልና ብትፈልግ በሳውዝና፣ አይዶንት ኬር። እዛ ቦታ ግን መሄድ መቻል አለብህ። አማራጮቹ የትኛው የተሻለ ነው ብልህ ማኔጅ ማድረግ ነው እንጂ በዚህ ቦታ ዛሬ ሰልፍ ስላለ ተዘግቷል፣ እዚህ ቦታ ይሄ ስላለ ተዘግቷል የምትል ከሆነ ኤክስኪዩዝ ማነጅ ማድረግ ነው የሚሆነው። ስለዚህ ኦል ማነጀርስ ማነጅ ማድረግ አለባቸው። አማራጭ ለችግሩ አማራጭ አምጣ ነው ማለት ያለባቸው ብያ ምናለሁ። ስለዚህ እሱ ሌላ የሚከተለው ስታይል ነበረ ብያ ምናለው። ሌላው ሰዎች ማብቃት ነው ሌላው ስታይል እና ድርጅቶች እንዲያድጉ ከፈለግ ነምበር ዋን ሪሶርስህ ሰው ነው። ለሰው የምሰጠው አቴንሽን ሌት ያለ ነው። ስለዚህ ሰው ተኮር ማኔጅመንት ነበረኝ ብዬ አምናለሁ። ማት ቆሳቁስ ሊኖር ይችላል፣ ማት ብርም ሊኖር ይችላል፣ ባንክ ምናምን ከሰዎቹ ጋር ይስተካከል። ሁለት አይነት ሪሶርስ አለ፣ አንዱ ቆሳቁስ ነው፣ አንዱ ሰው ነው። ደጋግሜ ተናግሬዋለሁ በተለይ ሰርድ ወርልድ ካንትሪ ላይ ያሉ ማኔጀር ሲዮስ ምናምናቸው የመጀመሪያ ትኩረታቸው መሆን ያለበት ሰው ነው። ትርፍ አይደለም፣ ቁሳቁስ አይደለም፣ ምቾት አይደለም። ምክንያቱም እነዛን ስታሳድጋቸው አላያቢ ይሆናል ኢንስቲቱሽን ብዬ አስባለሁ። ስለዚህ ሰው ተኮር ለማድረግ ደግሞ ሰዎችን ማብቃት ነው። ለማብቃት ደግሞ ግዴታ የዲግሪ ጋጋታ የዲፕሎማ ጋጋታ አይደለም በዛ ለተባለው ስራ በቂ እውቀት እንዲኖራቸው ማድረግ ነው። እሱ ላይ ከፍተኛ የሆነ ትኩረት ነበረን። ሰራተኛ ፎከስት ነበርን። ሰራተኛው ደስተኛ እንዲሆን ማድረግ አለብህ። ደስተኛ የሆነ ሰራተኛ ፕሮዳክቲቭ ነው፣ ቢሎንጊንግነሱን ያጠናከረ ነው ብዬ አስባለሁ። እኛ ሰራተኛ ብቻ አይደለም፣ ሰራተኛው በድርጅቱ እንዲኮራ እንፈልጋለን ያን ልታደርግ የምትችለው ወደ ቤተሰቡ ስትገባ ነው። ስለዚህ ያንዳንድ ሰራተኛ ቤተሰቡን ተደራሽ አረግ ነው። በኒውስ ሌተር በምናም ይዞ እንዲሄድ ኮርቱ ኢንስቲቱሽን ነው እንዲል። ከዛ ቀጥለን ደግሞ ፋሚሊ ዴይ ምናምን የምንለው ነገር ነበረ። በአመት አንድ ጊዜ ቤተሰቡ ልጆችን ይዘው ይመጣል፣ አንድ ላይ እንውላለን። ስለዚህ ለቤተሰቦቹ ያሳያል። ይሄ በሙሉ የኔ ኩባንያ ነው። እነዚህ አለቆች ናቸው። እነዚህ ጓደኞች ናቸው። ቢሪንግ ዚስ እንትን ይሄ ሜጀር ልታደረገው የማትችለው ሰክሰስፉል የሆነ አፕሮች ነው። ኦራይት፣ ሌላው ሰው ተኮር የሚያደርገው ሰውየውን ታበቀዋለህ ወይንስ ለመቆጠብ ሴቭ ለማድረግ ስትል ታባርረዋለህ? ድርጅቱን ኤክስፓንድ እያደረግ እያሻሻልከው፣ ኦኬ፣ ሰዎቹን ሪቴን ማድረጉ ነው የሚሻለው ወይንስ ሰዎችን እያባረክ መጓዝ ነው። ሰው በመቀነስ አይደለም መሄድ ያለብህ ብዬ አምናለሁ። ስለዚህ እኛ የምናደርገው ምንድን ነው? ኤክስፓንድ ማድረግ አዲስ ፕሮዳክት ማድረግ ያኛው ፕሮዳክት የማይሰራ ከሆነ ሌላ ማድረግ። ስለዚህ ሰዎችን ሪቴን ማድረግ እውቀታቸውን ሪስኪል እንዲያደርጉ ማድረግ አባለ ገብተዋል። ይህን ካደረግ ሰውየው ስራ ይኖረዋል ለሀገርም ትረዳለህ። ይሄ ስለሆነ ሀያ ስድስቱ ኩባንያዎች ውስጥ ያሉት ጀና ማናጀር በነገራችን ላይ ሲኦ ሲሆን፣ እኔ እንድቅድም እንዳልኩ አሲስታንት ሲኦዎች ተመድበዋል። ግን አንድ ሁለት ኩባንያዎች ደግሞ ራሴን እመራቸው ልክ የጀና ማናጀር ፊሊንግ እንዲኖረኝ። ስለዚህ ሚድሮክ ጎልድን ራሴን እመራሁ የነበረው ዩኒትንም ራሴን እመራሁ ዛት ወይ ሌሎቹ ጀና ማናጀሮች ያላቸውንም ችግር አውቃለሁ ማለት ነው። እና ሰራተኛን የማባረር ወይም ሰራተኛን የመቀነስ ግዴታ አይኖረም ሰራተኛ የምትቀንስበት ዘመን ይመጣል ግን የምናረገው ምንድን ነው ሁሉም ሰው ተርሚኔት ለማድረግ እንዳይሮጥ እንዲያበቃው ማድረግ ነው ተርሚኔሽን ግዴታ መኖር ካለበት ደግሞ አንድ ሰው ብቻ ነው ተርሚኔት የሚያደርገው ከሀያ ስድስቱን ኩባንያዎች በጠቅላላ ያቺ ብዕር ያረጋ ብቻ ነች ማንም ጀነራል ማኔጀር ሰራተኛ የሆነበት ምክንያት ኢዚ እንዳይሆን ከተርሚኔት ከማድረግ ይልቅ አማራጮች ፈልጎ ሰውየውን ለመጠቀም መሞከር ነው። ስለዚህ ትልቅም ዳሜ ስላለው ኢትዮጵያ ውስጥ ያሉ ሰራተኞች በምትቀንሳቸው ጊዜ ቤተሰቡን በሙሉ ነው የምትጎዳው። አሜሪካ ሀገር ውስጥ በጣም ቀላል ነው። ባይዘወይ አርብ ጠዋት ሄደ ለአለቃ፣ ከሰኞ ጀምሮ አልመጣም ሌላ ስራ አግኝቻለሁ ማለት ይችላል። እሱም አርብ ከሰዓት በኋላ አይ ከሰኞ ጀምሮ የአንተ የምትሰራው ፕሮጀክት ኦልሞስት ዘግቷል ተርሚኔትድ ነህ ምናምን ብሎ መነጋገር ይችላል። ሁለቱም ችግር የለባቸው። ምክንያቱም ያኛውም ሄዶ ቶሎ ስራ ያገኛል። ሳለብል አደለም። እዚህ ግን እንደዛ አይደለም። ስታወጣው በጣም ይጎሳቀዋል። ስለዚህ እንደዚህ እንደዚህ አይነት ኦቶምቲክ የሆኑ ለየት ያሉ ጊዜውንና አካባቢውን የመጠኑ አመራሮች የነበሩት ብዬ አምናለሁ።